ቅድስቴ ዛሬ ታሪክ ሰራች እንግዲህ ቅድስቴ መሀሊትንና ዝናን እጅ ተፍንጭ አስይዛችኋለች እሱም እኔ ጥላት ሆነው እንዴት በነጻነት ይንቀሳቀሳሉ እያለ በሩጫ እሱና መሀሊት ወደ ቅድስቴ ሲሮጡ ምሳሌና ቅድስቴ ወደ ሱቅ በወጡበት አጋጣሚ ወደ ሷ ሲቀርቡ አየቻቸው። እንዳትጠጉኝ እንዳትጠጉኝ፣ አለዛ ለፖሊስ ደውላለሁ እያለው እያለቻቸው ምሳሌን ከኋላዋ አደብቃ፣ እነሱ ግን ወደ ሷ እየቀረቡ እምቢ ሲሏት፣ ቅድስት የጀግናዋ ውል ሰራች ለፖሊስ ደውላ ድረሱልኝ በማለትም ፖሊሶቹ እዛው አካባቢ ነበሩ። ከኋላ መጥተው እጅ ከፍንጅ መሀሊትንና ዝናን ያዟቸው። ብሩኬ የጠፋበት ምክንያት ታወቀ። ብሩኬ ከቤት ከወጣ ሶስት ቀኑ ነው። በሱ መጥፋት የተጨናነቁት ቅድስትና ምሳሌ አሁን ግራ ተጋብተው ይኖራሉ። መሀሊትን ደውለው ሲጠይቋት መሀሊትም የተናገረቻት ነገር ቅድስትን ከባድ ነበረ። ሌላው ነገር ብሩኬ የጠፋበት ምክንያቱ እንግዲህ ምሳሌን ለማሳከም ታይላንድ በሚሄድበት አጋጣሚ ቤቱንም አልሸጠም እና መሀሊትን እልክ ለማስወጣትም ሲል አልሆነ ቦታ ገባ። እና እንግዲህ ወደዛ ቤቱን እንዳትሸጥ ወደዛ ስትሄድ አደንዛዥ ዕፅ ይዘህልን ሄድ በማለት የሆኑ ሰዎች አማከሩት። እርሱም በቃ ቤቴንማ አልሸጥም እንደዛ ከሆነ በማለትም እሻለ። እናም አሁን ያ እነዛ ሰዎች ያንን እዝ ደግሞ ብሩኬ እቆሻሻ ጨምሮታል ይዞሳል ስላልሄደ እነዛ ሰዎች እሱን አግተውት ይገኛሉ። ምሳሌ እየተጨነቀ ትገኛለች። ይህንን የሰማችሁ መሀሊት በቃ አልቆለታል። ቤቴን ከስሼ እና በወንጀለኛ አስዤ እቀበላለሁ እያለች እሷም ወደ ፖሊስ ጣቢያ እጅ ከፍንጅ ተይዛ ገባች። ሰላም ወደና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ምሳሌ ዛሬ አባቷ በመጥፋቱ በጣም እየተጨናነቀች ትገኛለች። ከሷም በላይ ደግሞ እጅግ በጣም እየተጨነቀችውና በጸጸት የምትሰቃየው ቅድስቴ እኔ አስቀይ የሚሆነው እኔ ነኝ፣ በእኔ ምክንያት ነው ወጥቶ የቀረው፣ ይመጣል ወይስ አይመጣም እያለች እንቅልፋታ የምታድረው ቅድስት ዛሬ ባጋጠማን ነገር በሱ መጥፋት እየተብሰለሰለች ለሞገስም እየደወለች ምንም ነገር እንደሌለት ትነግረዋለች። ሞገስም ወይኔ ጓደኛዬ በጭንቅ ሰዓት የጠፋው ሲልም ግን እሱ እንደዛ አይደለም የሆነ ነገር አጋጥሞት ነው። እንኳን አይደለም ለሶስት ቀን ይቅርና ለሶስት ሰዓት ሳያት ሳያያት የሚሞት የሚመስለው ልጁን ትቶ እንዴት አያለችም እንግዲህ ቅድስት እየተጸጸተች ትገኛለች። ሌላው ነገር ሞገስ ምን አደረገ? ሞገስ አሁን ከሉላ ጋር ደስ የሚል ጊዜ እያሳለፈ ይገኛል። እናም ሞገስን አገኛለሁ ብሎ ሲሮጥ የነበረውና እንዲሁም ደግሞ እነ ዳጣን እይዛለሁ ያለው ፖሊስ እንግዲህ የሲኦል ስቃይ አሰቃይቶታል ዝና አመለጡ ብሎ ሲደውልለትም ዝና እየሮጠ መጥቶ እሱን ሴት አርጎ ይዞ እንዳይሆን አደረገው። እናም ወደ ላይ አንጠልጥሎም ሰቀለው። በስተ መጨረሻም የደረቀ መሬት ላይ አስፈንጥሮ ጣለው። ያም ሰውዬ መነሳት አቃተው። የዝና ቅጥረኛ ፖሊስ ሌላው ዳጣ ምን እንግዲህ በቃ ነፃ ወጣው አይደለም እያለች ለሞጌ ትደውላለች። ሞጌም አው እድሜ ላንቺ አወጣሽኝ ጓደኛዬ በጭንቄ ሰዓት ጥሎይ ቢጠፋም ግን ደግሞ አንቺ አወጣሽኝ አላት። እውነት ለመናገር ብሩኬ ምን እንደነካው አላውቅም፣ ምን እንደተፈጠረም አላውቅም። በቃ ሶስት ቀኑ ሊመጣ አልቻለም አለች። በጣም ይገርማል። ምን ይሆን ይሁን? ምንድነው አለሱም ከዛ አላውቅም ሞጊ፣ እኔ እንጃ አለች። ከዛም ተመልሳ እንግዲህ ወደ እነ ቅድስት ጋር ሄደች ዳጣ እዛ ሄዳ በቃ ምግብ አቅርበው መብላት ጀመሩ። እንዴ ቆይ ብሩክ አልደወለማ? አለች አሬ የለም አለሳ። ለፖሊስ ማመልከት አለብን፣ ማመልከቻ ጽፈን ማስገባት አለብን አለች። የምርሽን ነው? ይሻላል አለች ቅድስትም፣ ዳጣም አዎ። እና እስከ መቼ ቁጭ ብለን እንጠብቀዋለን? ግዴታ እንትን ማለት አለብን አለች። ከዛም እሺ እንደዛ ከሆነ ምንድን ነው የምታመለክቱት? አብሬያችሁ ልሄድ አለች። ይልሽ አንቺ ገና ልጅ ነሽ ስለምን መመልከት አታቂም አለቻት ቅድስቴ ዳጣ አሁን እንግዲህ ከዛኞቹ ቤተሰቦች ጋር ያለው ግንኙነቷ ወይም ደግሞ አብራ የምታሳልፈው ታይም ደስተኛ እንዳደረጋት እና በ በኤቢ እሷ ኤቢ ምትባላለች። እሷ ግን በጣም ሀይለኛ ናት። ይኮ ምግባችሁ እናንተ ጋ ዚህ ምንም አይደለም። እዛ ኮ የሚበላው ምግብ አጠይቂኝ ቅመሟ እያለች አለቻት። እና ምንም ካልሆነ ነው እንደዚህ የምትበየው አለቻት ቅድስት። እሷም አው ብላ በልታ ጨረሰች። አሁን ምሳሌ በፊት ቅድስትን እያጽናናች ነበረ። እኔ አስከፍቼው ነው በእኔ ምክንያት ነው የጠፋው ብለሻል፣ አባዬ አይደለ፣ ስለዚህ አትጨናነቂ፣ አሳዝንሽኝ አለቻት። በቃ ትልቅ ሰው ሆንሽልኝ ማለት ነው የኔ ውድ፣ በቃ አደግሽ ማለት ነው አለቻት። አድጌ አይደለም ግን ደግሞ ስትጨናነቄ ማየት አልፈልግም ቅድስቴ አለች። አመሰግናለሁ። እሽ ቡና ላፍላልሽ ሻይ ላፍላልሽ? አለቻት። አባትሽ ጠፍቶ አንቺ ትቀልጃለሽ? አይ፣ ማለት እየቀለድኩ ኮ አይደለም፣ ግን ደግሞ ምንም ማረግ አይቻልም፣ ስትጨናነቂ ማየት ስለማልፈልግ ነው አለቻት። እሺ እንጊዜ እኮ ሌላ ሴት ጋር ሂዶ ይሆናል አለች ቅድስት ቅናት ነገር ማለት። ሌላ ሴት ጋር ምን ሊያረግ ነው የሚሄደው? አለቻት ምሳሌ። አንቺ አታቂም። አለች ሌላ እናት ሊያመጣልሽ ማለት ነው ምን ደስ ይላላ ሁለት እናት ሊኖረኝ ነው ምን እኔ ብቻና ብቻ ነኝ እናትሽ ሌላ ሁለት እናት ብሎ ነገር የለም በማለትም ቅድስት ምሳሌ ላይ ተናደደች በቃ ቅድስቴ እኔ ከአንቺ ውጭ ሌላ እናት አልፈልግም የምሬን ነው አለቻት ከዛ እሷም እንደሱ ብቴ ነው የሚሻልሽ አለች ሞገስ እና እንግዲህ ሉላ አሁን በጣም ደስ የሚል ሁኔታ ላይ እንዳሉ አሁንም ወደፊት ግን አዋሳን መሄድ እንዳለባቸው ነገራት። አዋሳ ስንሄድ ምንድን ነው የምሰጭኝ አላት። ምን አለኝና ምን እሰጥ አለሁ አለችው። እንዴ፣ አረ ብዙ ነገር አለሽ የሚሰጥ ይሰጥ አላት። ምንድን ነው ችግር የለውም በቃ እሰጥ አለሁ አለችው። እንዴ ገብቶሻል ያልኩት ነገር አላት። አዎ ገብቶኛል ምንድን ነው ብቻ እኔ ያሰብኩት እንዳይሆን እያሰብሽ ያለሽው ምንድን ነው አንተ ያሰብከው እኔ ያሰብኩትና አላት ሞጊ ምንድን ነው ንገረኛ ከዛም በቃ ተግባብተናል አላት በዚህ አጋጣሚ እሞገስ ላይ ድፍት ብላ እንደተኛች ሉላ ቅድስት ደወለች እናም በዛም ሰዓት ቅድስት እንዴት ነሽ ብሩክ አልመጣም አልደወለም አላት። የለም ወጊ፣ የለም አልደወለም፣ አልመጣም አለችው። ከዛ እርሱም ቆይ ምኑ ሆነው? ግን ደግሞ በእኔ ምክንያት ነው ያልሽ ነበር አላት። አው በኔ ምክንያት ነው አለችው። ጎበስ፣ እሱን ደጋረግሽ ገብቶኛል። እኛም ተከልክለን ይሄው ስንት ጊዜያችን ሽማግሌ ሳይ ሳይልክ ቀምሽ እንዳታረጊ አላት አረሙ ግን አሁን ጨንቆኛል አለችው። በቃ ይዙስ አብሸሪ አላት። እኔ ሉላ እየሰማች ነበር ሰምቻለሁ፣ እሺ አለችው። ከዛም ዘማ አለ እንግዲህ መሀሊት የብሩኬን መሀሊትን፣ ቅድስትን እንዲሁም ደግሞ ሁሉንም ነገር ደብቆ ምሳሌን በነጻ አሳክሞ ቤቱ ሳይሸጥ እንደነበረ ዝና ነገራት። እሷም የሰማችውን ነገር ማመናቃታት አቃታት። ምንድን ነው አለ። በቃ እዩልሽ ብሩክ በጣም በጣም አደገኛ ሰው ነው። ቤቱን በፍጹም አልሸጠም። እንዴት አለችው። ከዛም እዩልሽ ብሩክ ምሳሌን ያሳከመው ሳይሸጥ ነው። እንዴት ሊያሳክማች አለ። በምን ታከመች? ምን እያልክ ነው አለችው አሁ ምሬን ነው መስማት ካለብሽ ጠቃሚ ነገርሽን ነው እየነገርኩሽ ያለሁት ስለዚህ አሁን በቃ ቤት ማስመለስ ትችያለሽ እያልከኝ ነው አለችው መክሰስ ትችላለሁ አዎ ትችያለሽ እንዴት በምን ይሄ ነገር ላይ አለችው እስኪ አዳምጪ ለዛ ነው የማትረቢ ሰው እምልሽ በቃ ዝም ብለሽ ማሰቢያሽ አንገትሽ ላይ ተተክሏል እንጂ ምንም አይሰራም አላት እንዴ አለች ለምን ወደ ገደለው? እውነቱን አትነግረኝም? አለችው። ይኸውልሽ ብሩክ ምሳሌን ያሳከማት ቤቱንም ሳይሸጥ ሁሉንም ሳይሸጥ ነው እና ወደ ወደ ታይላንድ ሲሄድ ከዚህ ይዞላቸው የሚሄድ እቃ ነበረ። ያን ያንን ይዘህ ሂደህ እዛ እዛ ሽጥ አሉት። እሱም ተስማምቶ ያንን እቃ ይዞ ለመሄድ ተቀበላቸው። እነሱም ደግሞ ሰጡት። ከዛ ቤቱን እንዳይሸጥ ለመታከሚዋ ብሩን ሰጡት። ያንን ብር ተቀብሎ ጨማምሮ ልጁን አሳከመ። የአለሙ አንደኛ አራዳ አራዳና፣ ትልቅ ደግሞ ወጥመድ ውስጥ የገባ እንዲሁም ደግሞ ከባድ ወንጀል ውስጥ የገባ ነው አላት። ስለምን ወንጀል ነው የምታወራው? እዚህ ውስጥ እጅ የለበትም አይደል? ስለምንድን ነው አለችው መሀሊት። ከዛ እሱም የምን እጅ ነው የምታዩ? እኔ እኮ ከብሩክ ጋር ችግር የለብኝም። ከሞጊ ጋንጅ ያምሻል እንዴ? ሀላት እና ታዲያ እውልሽ ወደ ታይላንድ ሲሄድ በቃ ይዞ ሄዶ ለነሱ ይዞ የሄደ መስሎ እቆሻሻ ጨምረው ምንን አንድ ትልቅ ከባድ ወንጀል፣ የእድሜ ልክ ስርዓት ሞትን የሚያስፈርድ ወንጀል ሰርቷል እኮ ምን አድንዛዥ እዝ ነበር አላት። በጣም ደነገጠች። ምን አለች? ብሩክ እኮ እንደዛ አይነት ወንጀል የሚገባ ሰው አይደለም። ምን ይሳቀው? አለችው። አህ አሁንም ታፈቅሪዋለሽ እንዴ አላት። አረ በፍጹም የሰይጣን ጀሮ ይደፈል። እኔ አላፈቅረውም ስትልም፣ በቃ እኔ ነው እንግድ አሁን ንብረትሽን ከሰሽ መቀበል ትችያለሽ አላት። ይህን ጊዜ መሀሊት ተደሰተች። ከዝና ጋር በእርግዝና ያንቋሽሻታል እሷ ትፈልገዋለች። እናም ለምንድን ነው ሎላ ናፍቃኛለች አላት። እንዴት ነው የምትናፍቅህ እንዴ እዩ ስመታት ታፈቅርኛለሽ ወይ ስላት በቃ ሁኔታዋ እሺ ትላለች ብዙ ነገር ሳሰቃያት አላት። አንተ አልተጠቀምክበትም እንጂ በፊት እኳለሁ። በቃ አሁን እኔና አንቺ ጥብቅ ወዳጆች ሆነናል ሲላትም በሚገባ እቤትህም መጥቼ ሊት ተቀናብሬ መሆን እችላለሁ አለችው አንቺ ደግሞ ፊት ሲሰጥሽ ባዝሊን ካልቀባው ታያለሽ ስርዓት ይኑርሽ በማለትም ተቆጣት እንግዲህ ተያይዘው እየሄዱ እያለ ቅድስትና ምሳሌ ከቤት ወጥተው ሱቅ የሚያስፈልጋቸውን ነገሮች ለመግዛት እየሄዱ እያለ ከዝና ጋር ተገጣጠሙ መሀሊት እነ ቅድስት በዚህ መጡ አለችው ምን አለ ይኸው በዚህ አለፉ ስትለውም የኔ ጥላቱ ነው። ጭራሽ በነጻነት ይዝናናሉ። በፍጹም እንዴት አለቃቸውም ብሎ ሲያባረር ቅድስቴ በፖሊስ ጠባ አደረገቻቸው።